አስነዋሪ የሆኑ ቃላቶች ናቸው። ስለዚህ ፐርሰናሊ እኔ አሁን እንደዚህ ማለት ለኢዮብ ያልበጀ ሰው ለእኔ አይበጀኝም ለተሙ ለዮሐድ ለሞኬ ያልበጀ ሰው ለእኔ አይበጀኝም ለለትም ያልበጀ ሰው ለእኔ አይበጀኝም። ስለዚህ እሱን ፐርሰናሊ የማይሆን ጸያፍ ቃል ተናግረሃል። እሱ በሌለበት ላይ የተናገርከው አሁንም እሱ በሌለበት ይቅርታ ልደተ ቃል ተለዋለህ። ከዛ በኋላ የፈለግከውን ሀሳብ እናዳምጣለን። ይቅርታ ሳተል ከጀመርክ አሁን ብሎክ ነው ማድረግ ምንም አላጠፎ። መጀመሪያ ልንገርህ፣ ይቅርታ ትለዋለህ ወይስ አትለውም? እሺ፣ ይቅርታ ስሙን ጠርተህ ይቅርታ በለው ወንድም ል ትርፍ ቃል ስላወራው ይቅርታሽ። በቃ ጊዜ ያክበርልን፣ እናመሰግናለን። ያኛውንም አካውንትን ከብሎ ከወጡአለው፣ አሁን በፈለግኩ ሀሳብ ላይ ቁጭ ብለን ማውራት እና መወየት እንችላለን። ፐርሰናሊ በእምነት ብንለያይም እንዲህ አይነት ነገሮችን ፕሮቴስታንት የሆናችሁት ወንድሞች ማድረግ የለባችሁም። ወንድሜ አንተም ልክ እንደዚያው ለሌላው ጊዜ አንተም ወንድማችን፣ በነገራችን ላይ በእምነት ከአንተ ጋር እንለያይ እንጂ አንተም በህይወት አጋጣሚ ምንም አይነት ነገር ቢያጋጥም ወዳጄ፣ እኛ ሰብዓዊነት ስለሚሰማን ከአንተ ጎንንን እሰይ እንኳን እንዲሆን እንኳን እንዲደረስበት አንልም። የሌላ ቤተ እምነት እምነት ተከታይ ስለሆንክ ማለት ነው እና እባካችሁን፣ ልዩነታችን በአመለካከት ሆኖ ሳለ፣ ልዩነታችን በእምነት ሆኖ ሳለ እንዲህ አይነት ነገሮች ላይ ባነደራረስ ጥሩ ነው ወንድሜ። እግዚአብሔር ያክብርልን። ያንን ብሎክ ያደረኩትን አካውንትን ከብሎ ካወጣዋለሁ። እዮባ ቀጥሉ፣ ይቅርታ ከጀመራችሁት ወንድማችን ጋር ቀጥሉና ለወንድማችንም እድንሰጠዋለን። ሁለተኛ ጢሞቴዎስ ምዕራፍ ሶስት ከቁጥር አስራ ስድስት እስከ አስራ ሰባት ነው ማነበው ስለ ሶላ ስክሪፕቹራ የሚደግፈው የመጽሐፍ ክፍል ነው። እግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተገሳጽ ልብንም ለማቅናት በጽድቅንም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ ሶላ ስክሪፕቹራ የሁሉም ከየተኛም ጽሁፎች በላይ ከየተኛም የቤተክርስቲያን ጽሁፎች በእሱ ፍልትር ተደርጎ ሲመጣ ነው። ያ መጽሐፍ ቅዱሳዊ ነው ማለት የምንችለው ሶላ ስንል ግን ሁሉም የተጻፉ ጽሁፎችን አንቀበላቸውም ማለት ሳይሆን በዚህ በመጽሐፍ ቅዱስ መዝነን የበላይ ስለሆነ በሱ አጣርተን የምንቀበላቸው ነው። የሶላ ስክሪፕቹራ አስተምህሮ ማለት ሶላ ማለት ምን ማለት ነው? ብቻ ማለት ነው። ኦኒሊ ማለት ብቻ ማለት ነው። የተጻፈ ብቻ ነው አደለ? የምትቀበሉት መጽሐፍ ቅዱስ ብቻ ስትል አዎ፣ ሶላ ማለት ያውስቶሪቲ አለ አብራርተዋል። አሁን እየጠየቅኩ ነው። ሶላ ስክሪፕቹራ ስትል ስልሳ ስድስቱ ብቻ ነው እያልክ ያለው አይደል? አዎ። እሺ፣ ሁለተኛ ጢሞቴዎስ ሦስት አስራ ስድስት የእግዚአብሔር መንፈስ ያለባቸው መጽሐፍት ይላል። ስልሳ ስድስቱ እያለ ነው? በሚገባ እስኪ ማስረጃ ስልሳ ስድስቱ ማለት ነው። ሌላ ሰው የጠየክ ነው እና እንጂ ተመለስ እኮ ነው ስራ ላይ መሆኝ እያወራው ስለሆነ ችግር የለውም። አሁን ማስረጃ አስጠኝ። እሺ ማስረጃ ነው የጠየቀኝ ስለ ሶላ ስክሪፕት ስለ ስልሳ ስድስቱ ብቻ እዛ ክፍል ላይ ሁለተኛ ጢሞቴዎስ 3 16 ላይ ስልሳስድስቱን ለመጥቀሱ ማስረጃ ወይም ስልሳ ስድስቱን እያለ እንደሆነ ማስረጃ ስጠኝ። ስለ መጽሐፍ ቅዱስ ቀኖና ስናወራ እኮ ነው እኮ፣ እሱ ነው አሁን። እኮ አንተ ስለ ሶላ ስክሪፕቹራ እና ስለ ቀኖና አንድ ላይ ለሶላ ስክሪፕቹራ ስትል እኮ ስልሳ ስድስቱ ብቻ እያልን ነው አልከኝ። ነው ስለ ቀኖና አይደለም። አይ እኔ እያወራው ያለሁት ስለ አጠቃላይ ስለ ይዘቱ ነው። ቆይ ሶላ ስክሪፕቹራ ስትል ስልሳ ስድስቱ እያልክ አደለም? እሱ ስለ ቀኖና ነው። ስለ ቀኖና ስናወራ ነ ስለዛ የተጻፈ ከስልሳ ስድስቱ ውጪ አለ የምታምነው አንተ? እኔም ማምነው የለም። ግን አንተ አንዴ የተጻፈ ስትል ስልሳ ስድስቱ ብቻ ብለህ ነው የምታምነው። ከዛን የተጻፈ ብቻም ስትል ከስልሳ ስድስቱ ውጭ አለ ብለህ አታምንም። ሶ ስለ ስልሳ ስድስቱ እያወራህ ነው ማለት ነው። ያ ክፍል ሲጀመር አንተ የምትለውን ሀሳብ አልያዘም፣ ግን ደግሞ ስልሳ ስድስቱን ይጠቅሳሉ፣ ወይም ስለ ስልሳ ስድስቱ ያወራሉ ይስል አዎ ስላልከኝ፣ እሱን እስቲ ማስረጃ እንጣን ያልኩህ ስጠኝ ማስረጃ። እኔ ደግሞ እሱን ቀኖና ስናወራ ነው የምናወራው። አሁን ስለ መጽሐፍ ስለዚህ ስለ ሶላ ስክሪፕቱራ ነው አሁን አይደል? ያነሳው መጽሐፍ ቅዱስ ብቻ የሚለው ላይ ስላነሳ በዚህ ዙሪያ ላይ እናውራ እንጂ ስለ ስልሳ ስድስት ስለ ሰባ ሶስት ማውራት የለብንም። እንዴት ነው የምሰማው? መጽሐፍ ቅዱስ ስትል ስልሳ ስድስቱ እያልክ ነው የተጻፈ ብቻም ስትል ወይም ሶላ ስክሪፕቹራ ስትል ስለ ስልሳ ስድስቱ እያወራህ ነው። ስለዚህ ያ ክፍል ስልሳ ስድስቱን የሚጠቅስ ነው ወይ ስልህ አዎ አልከኝ። ማስረጃ ስልህ ደግሞ አይ ስለ ቅኖና እያልክ ወደዛ ወደዚህ ማለትን ጀምርሃል። ኖ ወደዛ ወደዚህ ማለት ሳይሆን ስለ ኢንስፓይሬሽን ኦፍ ጋድ በእግዚአብሔር እስትንፋስ የተጻፉ ስለ መጽሐፍቶች ነው እንጂ ስለ ቀኖና ስለቁጥር አይደለም እዚህ እያወራ ያለው እኔ ደሞ ያልኩት ሶላ ስክሪፕቹራ ስንል ስለ ቀኖና እያወራን አይደለም እዚህ ጋ እያወራን ያለ ነው ነው ነውስጋ ስለሆነ መጽሐፍ ነው ንያልል እኔ ስለ ቀኖና እያወራችሁ ነው አላልኩም እኔ ያልኩ በእግዚአብሔር መንፈስ የተጻፉ መጽሐፍት ይጠቅማሉ ነው የሚለው፣ አይደለም ይሄንን። ለሶላ ትን ጠየቁ ስለምታምንበት ማለት ነው ማስረጃ ማቅረብ ስለማትችል አሁን ምን እያደረክ ነው? አይ ሱኮ ቅኖና ነው ብለህ ዞር ለማድረግ እያሰብክ ነው። ችግር የለውም። እዛው ጋር አንድ ጥያቄ ያቀርብላለሁ፣ አንድ ነገር ላይ መቆየት ስለማይጠበቅብን ማለት ነው። እሺ ያ ክፍል የተጻፈ ብቻ ይላል ነው ያልከኝ አደለም? ወይም ሶላ ስክሪፕቹራ ይላል እያልከኝ ነው። ስለ መጽሐፍ ቅዱስ አውቶሪቲ እያወራ ያለው ስለ መጽሐፍ ቅዱስ ስልጣኔ ሶላ ስክሪፕቱራ አውቶሪቲን ነው የሚናገረው ወይንስ ደግሞ ብቻ መጽሐፍ ቅዱስ ብቻ ነው የሚለው? ስለ አውቶሪቲና እና ስለ መጽሐፍ ቅዱስ ብቻ ሁለቱም አንድ ላይ አጣምሮ ነው የያዘው። እሺ፣ ጳውሎስ በተሰሎንቄ መልእክቱ ላይ እንደዚህ ይናገራል። አንዴ እሺ እንደዚህ ይላል ሁለተኛ ተሰሎንቄ ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። በቃላችንና በመልእክታችን ያለው ምንና ምንን ነው? አንተና እሱም ማቅረብ ያለብኝ በመልእክታችን የመጣ ማለት ያልተጻፈ ከአስተማረው የምታስተዋውሰው ከሆነ አሁን እኛ እየተጠቀምን ያለው ካለ ስለእናንተ ስለ እናንተ አይደለም የጠየኩህ። አንተ ምን ተጠቅመሃል ሳይሆን በቃላችንም ቢሆን ወይም በመልእክታችን ይላል ጳውሎስ። ምን እያለ ነው? በቃላችንና በመልእክታችን ሲል ምን እያለ ነው? ምንጠየቅ። ኦኬ እሱ እኮ እዛ በፊት ለፊቱ ላሉ ሰዎች ነው ያለው፣ ግን አልጠየኩም። እሱን ለእነማን ነው የሚል ጥያቄ ስጠይቅ ፊትለፊት ላሉት ነው ከጀርባ ላሉት ነው ብለመመለስ ትችላለን በቃል እሱ በጽሁፍና በአስተምሮ በኦራል በሆነ ወይ እያስተላለፈ ያለ መልእክት ነው። የተጻፈና ያልተጻፈ ማለት ነው። አዎ በቃላችን እና በመልእክታችን ልክ በትክክል የተጻፈና ያልተጻፈውንም ያዙ አለ አደለም። ግን በፊት ለፊት ላላቸው ሰዎችም ነው እያለ የት የት ያሉት ሰዎችን አልጠየኩም። አይሰማም ለእነማን ነው የሚል ጥያቄ አልጠየቅኩም በቃላችንም ቢሆን ወይም በመልእክታችን ሲል የተጻፈም ያልተጻፈም ያዙ እያለ ነው አልከኛ እሺ ጢሞቴዎስ መልእክቱ ላይ የተጻፈ ብቻ ያዙ ብሎ እዚህ ጋር ግን በቃልም ያለውን ያዙ ካለ ይጋጫል አይጋጭም በአንተ ትርጉም መሰረት ለትውልድ የሚተላለፈው የተጻፈ ነው እንጂ ያልተጻፈው ለትውልድ ስለማይተላለፍ እሱ በሰዓቱ ለነበሩ ሰዎች ነው። እዛ ተሰሎንቄ ላይ እያወረደ ያልተጻፈ ለትውልድ አይተላለፍም። አሁን ለትምህርታችንና እና ለፕራክቲሳችን የሚሆነው ያልተጻፈ ለምን ምን አደለም? ቆይ መስፈርት አታስቀምጥ። ለትምህርት የሚሆን ለእንትን የሚሆን እያልክ መስፈርት አታስቀምጥ። ያልተጻፈ ግን ለትውልድ ይተላልፋል ወይ አይተላለፍም? ነው ጥያቄው። ቢተላለፍም እየተሸራረፈ በመንገዱ ስለሚጠፋው ወይም ሌሎች ማጠየቅ ስለመሸራረፍ ማጠየቀ ስለመሸጠር የጠየቅኩ ይተላለፋል ወይስ አይተላለፍም ነው። ይተላለፋል ወይስ አይተላለፍም? ቢተላለፍም ትክክለኛ ሜሴጁን ኬር አረግም አይሸማን ያለ አው ትውልድ ወደ ትውልድ እየተላለፈ ቋንቋ ብዙ ነገሮች ስለሚያጠፋባቸው እሱ ያንተ ግንዛቤ ነው ወዳጄ። አሁን እሱ የአንተን መረዳት ለራስ ያዘው እና ይጋጫል ወይስ አይጋጭም የሚለውን ብቻ መልስልኝ። በታይም እና በሲቹኤሽን ነው ነው የሚመልስልህ ይህን ጥያቄ። ይጋጫል ወይስ አይጋጭም? በፍጹም አይጋጭም። ካልተጋጨ መጽሐፍ ቅዱስ ብቻ ወይም የተጻፈ ብቻ ብለህ የጠቀስከው ጥቅስ ጳውሎስ ነው የጻፈው። ተሰሎንቄንም ጳውሎስ ነው የጻፈው። ጳውሎስ ተሰሎንቄ ላይ በቃል ያለውንም ያዙ ብሎ ለምንድን ነው ጢሞቴዎስ ላይ በጽሁፍ ያለውን ብቻ ያዙ የሚለው አንተ ምን አለ አሁን? ያ በቃላችሁ ያዙ በተሰሎንቅ ላይ እንደዚያ እየተባለው መረጃ አለ። አንተ በቃል የያዝከው አንተ እኮ አልከኝ። በቃላችሁ ያለውን ያዙ ብሎ አለ አልከኝ። አንተ ያልከኝ፣ ለእሱ ኮ በአካል እያስተማረ ላላቸው፣ በቤተክርስቲያን እያስተማራቸው ላላቸው ሰዎችን ነው ይህ መልእክት ያስተላለፈው እንጂ ለእኛ አሁን ለጀኔሬሽን አይደለም። ኖ ያልኩት እህት ኦኬ። በቃላችን ያለውን ያዙ ሲል አሁን ላለ ነው፣ አይጠቅምም ነው ምን አለ? እስኪ ታመጣለህ ከዛ፣ አንድ የተላለፈው በቃል ይጠቅማል ወይስ አይጠቅምም? ኖ አንተ እንደዚያ ያለ ሲቹዌሽን ላይ ታምጣ። ለምን ኔ ምጠይቀኛለ? የአንተን እምነት እኮ ነው እያወራ ነው ያለ። ነው የአንተ እምነት ሲወራ ለምንድን ነው እሱ እኔን ምጠይቀኝ? ነው ያንተ እምነት በራሱ መቆም አይችልም? በሚገባ ይቆማል። ቆሞ እኮ ነው ይቆም ከሆነ የራስን ብቻ መመለስ ይላል ለሰው ነው ነው ምን ማለት ነው? አጠገብ ላለ ሰው ነው የሚጠቅመው ማለት። በቃላችንና በመልእክታችን ያስተማርናቸው እንድትይዙ የተባሉት እዛው ፊት ለፊት ላላቸው ሰዎች ነው እንጂ በቃል የሚተላል ተላልፎ እስካሁን ለኛ ይሄ ነው የሚባል ነገር ስለሌለ እኔ አሁን መጽሐፉ ይጋጫል አልልም። ግን ችግር የለም እዛም ላሉ ሰዎች የተላለፈ ከሆነ ነው የሚለው። እሺ፣ ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለውን ወይንም ደግሞ እሺ፣ የመጽሐፍ ቅዱስ ጸሐፊ ያንን እናንሳ እና ዮሐንስ ወንጌልን የጌታ ሐዋርያ መጽሐፉ ይጠቅመናል አይደል? የሆነ ኖስቲክ መናፍቅ ወይም ሌላ ጽፎት ቢሆን የጻፏቸውም ነበሩ። እንደምታውቀው ምታ ከሆነ ኖስቲክ የሚባሉ መናፍቃኖች ከአርባ በላይ ወንጌላትን የማርያም የቶማስ ምናምን እያሉ ይጽፉ ነበረ፣ ተመሳሳይ አድርገው ማለት ነው። ሶ የጌታ ሐዋርያት መጻፋቸው ይጠቅመናል አይጠቅመንም? ለኛ ይጠቅመናል። እሺ የጌታ ሐዋርያት መጻፋቸው ለእኛ የሚጠቅመን ከሆነ ይህን የሚጠቅመንን የጌታ ሐዋርያት መጽሐፋቸውን የሚጠቅመንን በጽሁፍ ነው ወይንስ ደግሞ በትራዲሽን ነው የምናገኘው? የወንጌላት ጸሐፊን ለምሳሌ የዮሐንስ ወንጌል ጸሐፊን የምናገኘው መጽሐፍ ቅዱስ ላይ ተጽፎ ነው ወይንስ ደግሞ በአባቶችና በቤተክርስቲያን ታሪክ ነው የምናገኘው? አንዳንድ ቦታ ይህ መጽሐፍ ጸሐፊ ይላል። አንዳንድ ቦታ ኤግዛክትሊ የማይጠቅሳቸውም አለ። በእሱ ዮሐንስ እንደጻፈ የሚያሳየውን አሳይ። ዮሐንስ ወንጌል ዮሐንስ እንደጻፈ የሚያሳየው አሳይ። ማን እንደጻፈ እሱን እኔ እንትን የለኝም። እስከዛን እሱ የጠቀሰውን ጥቅስ ምትልበልና ለወንድሞች ይለቃል። እሺ፣ እሱ የጠቀሰው ጥቅስ እንደዚህ ይላል የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት እና ለተግጻጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንጂ ብቻ አይልም። ሶለ ስክሪፕቹራን አይሸከምም። ይሄ ጥቅስ የለም እንደዛ የሚል ሀሳብ ማለት ነው። በህይወቱ ክርስቶስን ለመምሰል የሚተጋ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ቢያነብ በህይወት ቢኖረው ይጠቀማል ወይም ይጠቅመዋል ነው የሚለው። መጽሐፍ ቅዱስ ብቻ አይልም እንደውም የሚል ሀሳብ የለውም፣ እንደዚያ የሚል ሀሳብ የለውም። ፕላስ ደግሞ ለቀደሙት ክርስቲያን ጠቅሞ ለእኛ የማይጠቅም ነገር የለም። በደንብ አድርጋችሁ ስሙ። ለቀደሙት ክርስቲያኖች ጠቅሞ ለእኛ ግን የማይጠቅም የሚባል ነገር የለም። የቀደሙ ክርስቲያኖችም የሚማሩት ክርስትናን ነው። እነርሱ የተቀበሉትን ክርስትና ነው እኛም የምንቀበለው። ለምሳሌ ዮሐንስ ጳውሎስም ሲያስተምሩ ጽሁፍ ይዘው ጽሁፍ እያነበቡ አልነበረም። ያስተምሯቸው የነበሩ የአዲስ ኪዳን መጽሐፍትን ማለት ነው። የተሰጣቸውን ወንጌል ነው፣ የተሰጣቸውን የምስራች ከጌታ የተቀበሉትን እያስተማሩ ነበር። አስተምረው ከዛ በኋላ ነው መልእክት የጻፉት። ለምሳሌ አስቀድሞ ወደ ሮም ወይም ወደ ገላትያ እንደዚህ ይሄድና፣ ወንጌልን ይሰብካል። ሰብኮ አስተምሮ ክርስትናን ሰጥቷቸው ወይም አጥምቋቸው ከዛን ጠባቂ እረኛ ሾሞላቸው፣ ደግሞ ለሌላ አገልግሎት ወደ ሌላ ቦታ ይሄዳል። ወደ ሌላ ቦታ ከሄደ በኋላ ጳውሎስ ለእነርሱ መልእክት ይልክላቸዋል። የሚልከው ለማን ነው? ለክርስቲያኖቹ፣ አስቀድመው ወንጌልን ለተማሩት ለዛ ነው የተጠመቃችሁ እናንተ ክርስቶስን ለብሳችሁ አለ። ትጠመቃላችሁ አይደለም? ተጠምቀዋል እነዛ ሰዎች። ግን ጥምቀት ምንድን ነው የሚለውን በጽሁፍ ደግሞ በቃልም አስተምሯቸዋል። ቀጥሎም ደግሞ በጽሁፍ ያስተምራቸዋል። ሁለቱንም እንይዛለን ነው ጳውሎስ ያለ። ለዛ ነው ተሰሎንቄ ላይ በቃላችንም በመልእክታችንም ያለውን ወግ ያዙ፣ ትውፊት ያዙ የሚለው ማለት ነው። ጳውሎስ ራሱ ትውፊትን ይቀበላል። ለምሳሌ ከሙሴ ጋር የተከራከሩት እነዛን ሰዎች ኢያኔስ እና ኢያንባሬስ ብሎ የጠቀሳቸው ከየትኛው የብሉይ ኪዳን መጽሐፍት አምጥቶ ነው አለ። የብሉይ ኪዳን መጽሐፍት ላይ እነዛ ጠንቋዮች ስማቸው የተጻፈበት የብሉይ ኪዳን መጽሐፍት ካለ አምጡ፣ ከሌለ ጳውሎስ ከየት አምጥቶ ጠቀሰው? አያችሁ፣ በአይሁድ ታሪክ በአይሁድ ትውፊት ውስጥ ያለውንም ይይዛል ይቀበላል ማለት ነው። ለዛ ነው ታች ተለጥፎላቸዋል። ጢሞቴዎስ ላይ እያኔስ እና እያንባሬስ ብሎ የሚጠቅሳቸው ማለት ነው። ስለዚህ የተጻፈ ብቻ የሚል አንድ የመጽሐፍ ቅዱስ ጥቅስ ልታመጡ አትችሉም። ለዛም ነው እንደ የሚመስል ነገር ከተገኘ ተብሎ ይሄ ጥቅስ የተወረወረው። ይሄ ጥቅስ ግን የሚናገረው እንዳልኳችሁ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ አያችሁ እንዲህ ለመሆን ምን ለመሆን ፍጹም ለመሆን በበጎ ስራ የጸና ለመሆን ይሆን ዘንድ ወይም እንደዛ መሆንን ያገኝ ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ስልሳ ስድስቱ ብቻ ሰማንያ አንዱ ብቻ ይላል አይልም አይልም የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግጻጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ነው የሚለው። ያልሆነ ጥቅስ ማንሻፈፍ ጥሩ አይደለም። ቅድም ያልኩት ነገር ነበር ካስታወሳችሁ፣ ሀሳባቸውን ይዘው ወደ መጽሐፍ ቅዱስ ይሄዱና ሀሳባቸውን መጽሐፍ ቅዱሱን ለማሸከም ይጠራሉ። ምናየው ይህንን ነው። ወንድማችን ካገኘ ማስረጃውን አንጣ። ካልሆነ ወንድሞች ቀጥሉ። ብዙ ጊዜ ያንብላ። እሺ ተመልሽ ያለው ኢዮብ ምን ነበረው የጠየኩ ዮሐንስ ወንጌልን ማን ነው የጻፈው ብለ ነበር የጠየቀኝ። ራሱ ዮሐንስ ነው ራሱ አፖስትል ዮሐንስ። እሺ ማስረጃ ሉቃስ ወንጌል ምዕራፍ አምስት ከቁጥር አስር ላይ ማየት እንችላለን። እሺ የማቴዎስ ወንጌልን ማቴዎስ ማን ነው የዮሐንስ ወንጌልን ዮሐንስ እንደጻፈው ሉቃስ ወንጌል ላይ ነው የምናገኘው። ሉቃስ ወንጌል አምስት አስርን ማየት እንችላለን። ሉቃስ ወንጌል ምዕራፍ ስንት? አምስት አስር አምስት አስር። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች የያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ስለዚህ የዘብዴዎስ ልጅ ዮሐንስ እንደጻፈ ነው። ይቅርታ በጣ አ በመዳን ያለ ይቅርታ ማርያምን አልቻልኩም። እሺ ጥቅሱን ላሳያችሁ። ዮሐንስ ወንጌልን ጻፈ ይላል። አረ ተው ተው፣ አላቅም አላየውም። ማንም ገደል። እሺ አስር ው እንዲህ ነው የሚለው ተመልከቱ። ዚጋ እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብ እና ዮሐንስም ተደነቁ። እሺ፣ ኢየሱስም ስምዖንን አትፍራ ከእንግዲህ ወዲህ ዮሐንስ ወንጌልን ትጽፋለ አለው አላለው። ከእንግዲህ ወዲህ ሰውን የምታጠምድ ትሆናለ አለው ነው የሚለው ዮሐንስ ወንጌልን ጻፈ የሚላለው ወዳጄ፣ ህሊና የሚባል ነገር አለ። መቼም ለህሊና ታምና አውራ የሚላለ ሀሳብ አለው ኦኬ ያው ካነበብኩት ነው ሼር ያደረኩት። ኤግዛክትሊ ባይልም። ማን ነው ከምን ላይ ነው ያነበብከው? እንዲሁ ለጠቅላላ እውቀት ነው። ባቢሪ አውተርስ ኦፍ ኒው ቴስታመንት የምለው አንድ ፌጅ አለ። ከእሱ ነው ያነበብኩት። የማ መጽሐፍ ነው ነው ነው። መጽሐፍ ሳይሆን እንትን ዴሬ ገጽ ላይ ነው። ኦኬ፣ ሰርች አድርገ በቃ ይሄንን የምናገኘው በቤተ ክርስቲያን አባቶችና በቤተ ክርስቲያን ታሪክ ውስጥ ነው እንጂ የአራቱም ወንጌላት ጸሐፊያን እኔ ጻፍኩት አላሉ። ማቴዎስም ጋር ብትሄድ ሉቃስም ጋር ሦስተኛው ወገ በራሱ ወንጌል ላይ ማለት እሱ በጻፈው ላይ ማለት ነው ማቴዎስንም በመቅረጫው ሳለ ና ተከተለኝ ከተለኝ አለኝ ሳይሆን የሚለው አለው ይላል። እንደ ሶስተኛ ወገን አድርጎ ይህን የምናገኘው በቤተክርስቲያን ታሪክ ውስጥ ነው። ሶ ጸሐፊዎቹን ማወቅ ይጠቅማል ወይ ሳይጠቅምም ብዬህ ነበር። አዎ ይጠቅማል ብለኛል። ስለዚህ አንተ ይህን ያወቀው በተጻፈው ብቻ ነው በመጽሐፍ ቅዱስ በስልሳ ስድስቱ ብቻ ነው ወይ ካለን አይደለም። አንተ ራሱ ስልሳ ስድስቱን ብቻ አይደለም ማለት ነው የሚጠቅምህን ነገር ለማወቅ የተጠቀምከው ስልሳ ስድስቱን ብቻ ሳይሆን በቤተክርስቲያን ታሪክ ውስጥም ወይም የአባቶችንም ትምህርት ተቀብልሃል ማለት ነው። ለምሳሌ አባቶች ይህንን ነግረውናል፣ የማቴዎስን ወንጌል ማቴዎስ ጻፈው ብለው አባቶች ነግረውናል። ይህን በቤተክርስቲያን ታሪክ ውስጥ እናገኘዋለን። ሶላስክሪፕቹራን ብቻ ይዘ ይጠቅማል ያልከውን የመጽሐፍቱን ጸሐፊ ልታገኝ አትችልም ነበር ማለት ነው። ከዛ አንጻር ነበር የጠየቅኩ። ለማንኛውም ይበቃናል ወዳጄ፣ ስለመጣ እናመሰግናለን። ቀጥሉ የገቡ ሰዎች